እኔ ጭንቅ ጥብብ ይበልኝ ዛሬ ሀይሚ በጣም ነው የምታሳዝነው። ምንም ባላደረገችው ባልሆነችው ነገር እንግዲህ ጋሽዬ ተቆጥተዋል። ይኸው እኔ ተናገሬ ነበር። ጋሽዬ ሲመጡ ቁጣም አለ፣ ሳቅም አለ፣ ጨዋታም አለ፣ ምርቃትም አለ። ወይኔ ምርቃናታቸው ምርቃታቸው፣ ወይኔ እኔ በጣም ነው ደስ የሚለኝ ከምንም በላይ እና ሀይ ሚዬ እንግዲህ በስነ ስርዓት ሰው አለ ትልቅ ሰው ነው ልትተዋወቂ ነው ተብላ ስትመጣ እንግዲህ እንደምታያቸው እሳት ለብሰው እሳት ጎርሰው ነው ጋሽ እየጠባ የኔ ጣፋጭ። እኔ በጣም ነው ሀይሚ ያሳዘነች ዛሬ እና በጭራሽ አዲስ አበባ መሄድ አትችም። ከብሩክ ጋር እዚሁ ነው የምትቀሪው። እያስቸገርች ነው የምትባዩን አሰሚም ድሮም ቡታጀራ ነው የምትቆየው አዲስ አበባ ቴጅን ብዬ ተናግሬ ነበርና ቤትሽን በስርዓት እየተቀመጥሽ አይደለም ሁሌ ከቤት ውጭ ነው የምትወኘው ሁሌ ተወጫለሽ ብሩክን የሚልሽን ነገር እየሰማሽ አይደለም በቃ አበቃ አሏት ጋሼ በመጀመሪያ ጋሼዬ በመጣታቸው በመምጣታቸው ዋናው ደስ ያለው እንደኔ የእውነት እኔ ምርቃኑ በጣም በቃ እኔ እንዴት ልበላችሁ በጣም በቃ እናፍቃለሁ ይሄ ጠዋት የሰራሁትን ቪዲ አይታችሁት ከሆነ ጋሼዬ ከመጡ ምርቃ ተናግሬ ነበር ወይ ብሩክ ይደነግጣል ወይ ሀይሚ ብቻ አንዳቸውን ይቆጣሉ፣ የሆነ ፕራንክ ሊያደረጓቸው ነው ብዬ እንዳልኩት፣ ብሩክ ነው እንግዲህ ሀይሚን ፕራንክ ያደረጋት። ጋሽዬ በልጅ አልጨክንም፣ እንስፍስፍ ናት፣ ውስጧ ስስ ነው። በቃ በጣም ልጫናት አልፈልግም። ግን በቃ ላንተም አልጨክንም በጣም ስለምወድ። ረ እንዴት መታደል ነው! ብሩክ ምን አይነት እድለኛ ሰው ነህ! ለነገሩ ምርጥ ነህ፣ ምርጥ ነህ፣ አንተም ከምርጦች ምርጥ ነህ። በቃ እና ሀይሚዬ የምድ ላይ ምን አይነት ቤተሰብ እንደተገናኘ የእውነት በጣም በቃ ጋሽዬ የቤተሰብ ጋር መቀላቀል ብሩኬ በጣም እድለኛ ነው። ሁሌም በቃ ፈጣሪን እያመሰገንክ መኖር አለብ ብዬ ነው የማስበው። ሀይሚን የመሰለች ልጅ በመጀመሪያ ሰጠዋል፣ ከዛ ደግሞ የሀይሚን ፋሚሊ፣ አባትየው ጋሽዬንና እናታቸውን የመሰለች ወንድሞቿም እንዲሁ ጥሩ መልካም ቤተሰብ ነው የተቀላቀል፣ ከውና ደስ ይላል። ሀይሚዬም በጣም በቃ ዲሲፕሊን የሆኑ በጣም ምርጥ ወንድሞቹ ጋር ነው የተዋወቅሹ፣ ምርጥ ቤተሰቦቹ ጋር ነው የተዋወቅሹ ና እንግዲህ ከብሩክ ጓደኝነት አልፎ አሁን ደግሞ ከእሙሽጋም ጥሩ ቅርርብ እንዳለሽ፣ አንዴ ከቤትሽ በልተሽ ሙሽጋም ሄደሽ እየበላሽ እንደሆነ ምናምን ስትናገሪ ሰምቻለሁ። ይሄ ማለት በጣም እንደተቀራረባችሁ ነው። ደስ ይላል። ይሄ ነው የሚፈለገው። ኢትዮጵያ ውስጥ የእውነት ማለት ነው ሴት ልጅ እኔ በባሏ ቤተሰቦች ስትወደድ፣ በባሏ ጓደኞች ስትወደድ ሳይ በህይወት የምቀናው ነገር ነው። በቃ አላውቅም በጣም በመንፈሳዊ ቅናት እቀናለሁ። እና ሀይሚዬ በጣም እድለኛነች ነሽ በጣም በሄድሽበት ሁሉ የሰው መውደዳለሽና ፈጣሪ በጣም ሁሉን ነገር አሟልቶን የሰጠሽ እና ተመስገን እያልሽ እሱን እያመሰገንሽ መኖር ጥሩ ነው። ላለውኝ ና ጋሽዬ እንግዲህ ብሩክ በእናት ፕራንክ አድርግልኝ ብሎ እንግዲህ ጋሽዬን ቀጥሮታል። ሀይሜ ምን ነው የሚሰማው? ልጁን እንጂ አንተን አይሰማህም። ምንም ብትለው ፕራንክ ሊያደርገኝ አይችልም ብላ ነበር። እንደፈከረውም ይሆናል እንዳለውም ብሩክ አሳክቶ እንግዲህ መጦባቸዋል። እንግዲህ ፍጽና ብሩክ በፕራንክ አልተቻላችሁም። እና በጣም የሚያስደነግጥ ቪዲዮ ነበረ። ሀይሚ ትንሽም ሳይሆን በጣም ነው የደነገጠችው። ብሩክን እንደዚህ ያለችው አንተ ምንድነው የምታቀሳስረው እንዴ? ኤፍሬም ነበረ የሆነ ያልሆነውን ነገር ፈጥሮ እያወራ እንደዚህ የሚያስጨንቀኝ አንተም እንደሱ ሆንክ እንዴ? ምናምን እያለችው ነበር። ኤፍሬም በጣም የሆነ ታስክ አስታወሳችሁ? ከእናትየዋ ጋም ከአባትየው ከጋሽዬ ጋም ሆኖ በቃ ፕራንክ ያረጓት ነበረ። ሀይሚል በጣም ተጨንቃ ነበር። የሆነ ጊዜ ካስታወሳችሁና ቦታጀራ ስትሄድ እንግዲህ ፕራንክ አይቀርላትም። እና ብቻ ሀይሚዬ ለበጎ ነው፣ አይዞሻት ደንግጬ ማንም ሰው ሊለይሽ አይችልም ከብሩክ ምክንያቱም ፈጣሪ ነው ያገናኘሻ ማንም ሰው አባትሽም እናትሽም ቢሆኑ ምንድትለያዩ አይፈልጉም። ግን እንደው ይለያዩ እንኳን ብትባሉ አትለያዩ። ምክንያቱም ፈጣሪ ነው መርቆ ጥሩ ጓደኝነትን የፈጠረላችሁ በሁለታችሁ መሀልና ሀይሚና ብሩክ። ጋሽዬ ብቻ ዛሬ በመምጣቱ በጣም ነው ደስ ያለኝ። በጣም ጠፍቶ ነበረ ጋሽዬና ምርቃቱ ደስ ይላልና ለብሩክ ጥሩ መልካም ምኞትን ተመኝተው መርቀውታል። በጣም እንደሚወደው እግዚአብሔርን በቃ በጣም ምለው ነው የነገሩትና ምን አይነት መታደል ነው እያልኩ ነበር። ብሩክም እንግዲህ ጥሩ ስጦታ ሰጠዋታል ነው ሰጠዋታል ብቻ። ጋሽዬ ቀለል አርጌ ነው ምጠራቸው ደስ ቀለል ያሉ ደስ የሚሉ አባት ስለሆኑና እንደ አባቴ ነው የማያቸው። ብዙ ሰዎችም እንደዛ ነው። ጋሽዬን የሚጣላ አንድም ሰው የለም። በነገራችን ላይ ሁሉም ሰው የሚወዳቸው፣ በስስት የሚያያቸው፣ በጣም በጉጉት የሚጠብቃቸው ብዙ ህዝብ አለና ዛሬ እንግዲህ የሚገርም ሽቶ እና ሰዓት ወንድ ልጅ የሚሰጥ ምርጥ ምርጥ ገራሚውን ስጦታ ገራሚውን ስጦታ ነው የሰጠውና በጣም ተመርቋል። ሀይሚን በጣም በስጦታው ደንግጣ በጣም ሰርፕራይዝ ነው የሆነችው እና ብሩክን በጣም በጣም ደስ ብሏት ቀጣይነትን ልነት አብሮ መዝለቅነትን እንዲያጠናክር ይሆናል ብሏል እና እውነት ነው። በጣም ደስ የሚል ቆይታ ነበር። ሀይሚ ብትደነግጥም ግን ጋሽዬ ብዙ አልጨከኑባትም። ቶሎ ብሎ አውቄ ነው ልጅ ያሏት እና ሀይሚዬ በጣም እድለኛ ነች እንደዚህ የሆነ አባት ስላለች። በእውነት ከምንም በላይ እድለኛ ነች ብዬ ነው የማስበው። ለሁሉም አባቶች ረዥም እድሜና ጤና እንዲሰጣቸው እመኛለሁ። ለሌሉትም ደግሞ ነፍሳቸውን ይማር ላለው ውዶችዬ። እና በዛሬው ቪዲዮ ምን ተሰማችሁ? ሀይሚ ያላሳዘነቻችሁም? እኔ ሀይሚ በጣም ነው ያሳዘነች። ብሩክ ሳቆ መጡት ማለት ነው። የምር ቲሸርቱን ሊበላው ነበር የለበሰውን ምን እንደሚባለው ጃኬቱን ሊበላው ነበረ። ሹራቡን አፍ ውስጥ ከተው ቃኘቀው ማለት ትችላላቸው። አይምዬ ትርበተበታለች እንዲ አንተ እንደዚህ ምናምን። አሰባችሁታ፣ ያላረጋችሁትን አረጋችሁ ስትባሉ ባልነበራችሁበት ባሎ ነው። ብቻ ከባር እና ጋሽዬ ትንሽ ተቆጥተዋል። ለማንኛውም ልመጁ ጋሽዬ ምርጣባት ነው ጥሩ ነበረ። ድንጋጤዋ የብሮክ በጣም ከብዳት። እንደነገርኳችሁ ኔትወርክ ብዙ ስለሌለኝ ከዚህ በላይ ምንም አልችልም። ምክንያቱም ደቂቃው እየረዘመ ሄደ ቁጥር ቪዲዮ ያለ ፖሰት ብኛል ወይም ደግሞ ቪዲዮ ከነ ጭራሿ ልፖስት ይለኛል። የኔትወርክ ችግር ነው። እርግጠኛ ኔ ከሁለት ቀን ምናምን በኋላ እንደተለመደው በረጃጅም ቪዲዮ በጥሩ ሀሳብ እመጣላቸዋለሁ። እስከዛ ላይክ ሼር አበረታቱኝ አለውልሽ በሉኝ። እህቶቼ አበረታቱኝ፣ እውነቴ ነው። ወንድሞቼ ማላችሁ እወዳችኋለሁ። ሰላም ቆዩልኝ።